አሁን እኔ ሀቢባ እመቤቴ እንደዚህ አምሮባት አይቻላቅም። ሀቢባ እንደ ሂጃብ አምሮባት አይ ሚሊየን ዊግ አላት። ሀቢባ ከዊጎቿ በሙሉ ሂጃብ አሳምሯታል። ኳሸው ነገሩ፣ ኳሸው ውሸታም ቀባጣሪ ነው። ከሚሊየን ዊጓ እንዲህ እንዲህ እንዲህ እያለች ከምትለው ዊጓ እንዲህ ከምትለው ዊጓ ፈጣሪ ምስክሬ ሂጃቧን አድርጋ እንዴት እንዳማራባት ማንም መ ማንንም ጠይቅ። ያአውተያዩ ዘችሩዝ እና ሂጃቡን ብታረጊው ውበትሽ ነው ያ። ስለዚህ አንዳንዴ የሚያምርባችሁን ነገር ሰው ሲነግራችሁ ብትሰሙ ጥሩ ነው። አግብተሻል፣ ወልደሻል፣ አምሮብሻል። ሂጃብ አድርገሽ መግባቱ ምንድን ነው ችግሩ? ሌላ ሰው አንቺን ማየት የለበትም። ኖ ምክንያቱም ቲክታክ ላይ ያለው ቀንዘራም ነው። እውነቴን ነው። ማታ ማታ የዚህ መምህር ቤት ነው ጉድ ጉድ ጉድ ያለ ጉድ። አቤት ውርደት! ኑ እዛ ቁጭ በሉና አዳምጥ። ባህሪያምን ጉድ ነው የሚሰቁት። ደሞ እኮ አነባቡ ራሱ ይገርማል ነው የሚመልሶ። መልስ ስማ ጀግና ነ አንተ ነህ። ወለደች እናት እንዳንተ አይነቱ ማቶ ብትወልድ ምን አለበት እዚች ምድር ላይ ከነ ማስረጃው። መልሱ ራሱ እንዴት አደረጋችኋል? ደሞ መስማብጠጥ ነው። እኔ እኔ እንጃ እኔ እንዳንተ አይቻል አይቻልም ፈጣሪ እድሜህን ያራዝም። መልስ መስጠት ማለት እንደሱ ነው። በቃ ሃይማኖቱን ማስከበር ማለት እንደዚህ ማምር ነው። ማዲያነ ለምን በጣም ነው ያደነኩት። የት ነው ያለ ያራ? የእሱ ግሩፕ ውስጥ አስገቡኝ። እኔ ጉድ እየሰማው ነው ገና